የገሌ ዲያቆን የገሌ አባት ስሜት ጉዳይ አይደለም። አሁን ጉዳዩ የሞቱ የሚገደሉ በዚህ ሰዓት እኛ እንዲሁ ስሜቴ ተጎዳኘው እንዲህ ተባልኩ ያን ስንጨነቅ ስጋቸው፣ ደማቸው እየተ በደምና በስጋ እየተወራረዱ የሚገደሉ ክርስቲያኖች አሉ። ስለዚህ እኔ የእናንተን ስሜት በቃ እንዲሁ ለመጠበቅ እንዲሁ ስሜታችሁን ለማሟሸት ስሜታችሁን ማሳጅ ለማድረግ አይደለም የመጣሁት ለሚገደሉ ክርስቲያን እህቶችና ወንድሞቼ ጸሎት ለማድረግ እንድንበረታ፣ እንድንጸና እነሱን ለማሰብ ነው የመጣሁት። አለቅ ቤትን ዘግተኔ ጋና በገሌ ቤቱን ዘግቶ ይምጣኔ አላልኩም አልልም፣ ምካት ትክክል አይደለም። ምክንያቱም የሚመቸውን ሰዓት ያ ሰው ከፍቶ ያስተምራል፣ ያጸናል፣ ያበረታል፣ ኢንፎርሜሽን ይሰጣል። ሌላውን ደግሞ ይከፍታል። እንዲሁም ብንችል በዚህ ሰዓት ሁሉም ሰው ከፍቶ ሁሉም ድምፅ ቢሆን ሁሉም የሚችለው ነገር ቢያደርግ በታደልን ነበር። እንዲሁም በጣም ይገርማል የእኛ ባህሪ ህብረት ህብረት ሲባል ችግር ውስጥ የሚከተን እሱ ነው። ስለዚህ ከእርስ አታስወጡኝ። እኔ ብዙም ቦት መልስ የምሰጥ አይደለሁም። እንደምታዩት ምንም አይመስለኝም። ሰዎች ተሳደቡ ሰዎች ሆ ነገር ስላደረጉ በቃ ሆ ብዬ የሚሄድም ሰው አይደለሁም። በጣም አስተውዬ ተጠንቅቄ ማረግ ሰው ነኝ። ምክንያቱም የምናደርገው ነገር ወጣዊነት ከስሜት አይነትና ከታይታ ከድራማ ያሉ የወጣ መሆን አለበት። እቃለቀ ወንድሞቼ ይስሩ እኔም እሰራለሁ። ዲያቆን ዘማኔ ይበርታ እኔም እበረታለሁ። ዲያቆን ዘማሪ ይበርታ እኔም እበረታለሁ። ቅድም ተናግር ያሉ ጸሎት፣ እንኳንም የሚያደርግ ሰው በዚህ ሰዓት ዲያቆን ዛማሪ እኔና ዲያቆን ዘማሪያም መነጋገር ሳያስፈልገን ምንም ነገር ሳያስፈልገን ከአንድ መንፈስ ቅዱስ ሆነን ስለሚታረዱ ሰዎች ጸሎት ማድረግ እንችላለን። ድምፅ መሆን እንችላለን። ዲያቆን ዘማሪያም ቤትን ዘግተና በቃ እዚህም መጡ አሉ፣ እዛ ሆኜ ነገሩኝ። እዛ ደግሞ ሄደው እዛ ደግሞ ሄደው ስለ ክርስቶፎሮስ እያወሩን አሉ። ለዛ ነው ያሬ ቆይ አውርደኝ ብየው። ክርስቶፎሮስ እኔ ቀጥታ ወደዚህ የመጣሁት ትምህርት ላይ ስለነበር ቅድም ልረብሾች ስላልፈለጉ መጣው እዚህ መጥቼ የተናገርኩት ለዛ ነው። ስለዚህ ስርዓት ያዙ በቃ አሁን አጀንዳችን አጀንዳችን አንድና አንድ ነው። አጀንዳችን አንድና አንድ ነው። እሱም በአርሲ በአካባቢው ለሚገደሉ ክርስቲያኖች ድምፅ መሆን ነው። በቃ ድምፅ መሆን ነው። ሌላ አላስፈላጊ ነገር ወንድሞች መካከል ጠብ ለመዝራት የምትሞክሩ ሰዎች ስርዓታችሁን ያዙ። ስርዓታችሁን ያዙ። ሁሉም ድምፅ እየሆነ ነው። እከሌ ድምፅ አልሆነም እያላችሁ እከሌ እንደዚህ አትበሉ። ይኸው ድምፅ እየሆነ ነው። ስለዚህ እባካችሁን እረፉ። ያሬድዬ በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። እወድሃለሁ፣ እኔ በበኩሌ በጣም ነው የምወድህ ታውቃለህ። እኔ ካጠፋው ያሬድዎ ደህና አድርጎ በእግዚአብሔር ቃል ደህና አድርጎ ይመክረኛል። በቃ እኔም እንመካከራለን፣ እንደዛ ነው የምንቀጥለው። ጠላቶቻችን ግን እፈሩ። እሺ ዲያቆንዬ፣ እግዚአብሔር ስትልን ስም እየጠሩ ገሌ እንዲህ ነው፣ ገሌ በዚህ ወጥቶ፣ እኔ እንደዚህ አታርጎ። አሁን ከገባው እኔ አንዱ ሁለት ሰዓት ሶስት ሰዓት ሆነኝ። የአንድ ሰው ስም አልጠራውም። ጠርቻለሁ የአንድ ወንድም ስም አልጠራውም። የአንድ አባት ስም አልጠራውም። መጥራትም አያስፈልገኝም። ለወንድሞቼ ድምፅ ለመሆን እገሌ መንቀፍ አይጠበቅብኝም። የማንንም ስም አልጠራውም እንደምታየኝ። ምክንያት ለምን ቢባል እሱ አይደለማ አላማው የማንንም ስም ሁሉንም እንዲሁም ምንሳረግ ነበር። እግዚአብሔር በቃ የአገልግሎት ዘመናቸውን ይባርክላቸው። በዚህ እየታገሉ ያሉ እየሮጡ ያሉ በአቅማቸው ሁሉ ደግሞ በማይታይ ደግሞ ብዙ የሚሰሩ አሉ። እነሱንም እግዚአብሔር ያያል የእነሱንም ዋጋ በረከት ያሳድርብን። ያልኩት የአንድ ሰው ስም እንኳን አልጠራው፣ ምክንያቱም በዚህ አይነት አካሄድ ደስ የሚሰኝ እግዚአብሔርም የለም አገልግሎትም የለም። ለወንድሞቻችን ድምፅ መሆን ሳይሆን የያዝ ነው በዚች አጋጣሚ የእውቅና ጉዳይ ያዝ ነው ማለት ነው እገሌ እያልን ስም እየጠራን እገሌ ለምን እያልን ከሆነ ማለት ነው ዝም ብለህ ስራህን ስራ። ጸጥ ብለህ ስራህን ስራ። ጸጥ ብለህ ጸሎትን አድርግ። ጸጥ ብለህ ድምፅ መሆንን ቀጥል። ትዊተርህን፣ ፌስቡክህን፣ ቲክታክህን ሶሻል ሚዲያን ጸጥ ብለህ ስራህን ስራ። እገሌ እገሌ ለምን አልመጣም እገሌ ለምን አላገዘኝም እገሌ ለምን ደንያ ነ አትበል። የእገሌን እይታ ፈልገህ ከሆነ የተንቀሳቀስከው ዋጋ የለውም አገልግሎት ዝም ብለህ ስራህን ስራ። በንፅ ልቦና አቅም የቻለውን እንደ ፀጋህሩጥ አለቀ መምህር እንኳን በሰላም መጡ። መምህር ዝቅያስ አገኙችሁ ጥሩ አድርገው አገኙችሁ። ዛሬ እኔ እንጂ እኔ እኮ ምንም አልገባኝም፣ ምን እየሆኑ እንደሆነ። እኔ ጸሎት አድርጌ እኮ መጨረሳ ነበረ። እየሰማው ነበረ፣ ጸሎቱን ስታደረግ፣ መጽሐፍቱን ስታነብ እየሰማው ነበር። እና አማኑም ከዛ ሲወርድ እየሰማውት ነበረ። ቆያ ሬዶጋ ደረሽ ልምጣለን ስንት ደቂቃችን ባከነ ስንት ስራ የሚሰራበት እና ከዚህ በኋላ ለምን የፈለጉትን ኮመንት አይጽፉም ዝጓቸው እንደፈለጉ ይፈንዱ ሞዴሬተሮች ካሉ ሚዩት ያደርጓቸው አሁን ምንድነው ያንተ ነው የሚያስተጋባው መዝሙሪያ ያ ኦኬ አሁን ምንድን ነው የምናደርገው መምህር አማኑ እንወስንና አንዱ ቤት ላይ እንጠቃለል። ምክንያቱም መምህር ፋሲካው እስኪነሱ ከንቅልፋቸው ማታ ትሪ ኤኤም ምናምን ነው የተኙት እና ከእንቅልፋቸው እስኪነሱ ቢያንስ ቢያንስ አሁን ዲሲ ናይን ኤኤም ሆኗል። ትዊተሩ ምናምን አሮንም ለጥፏል አዲስ ቪዲዮ እዛ ግቡና ፕሊዝ

ከዛ በኋላ ማታ የተሰራው ስራ የሚገርማችሁ፣ ማታ በተደረገው ትዊትና ኢሜይል ምክንያት አሁን ስታዩ የእንግሊዘኛ ዜናዎች በጣም እየወጡ ነው። የእንግሊዘኛ ዜናዎች፣ እኛም የምንፈልገው እሱን ነው። እና ገና እንደገና ትምህርታችንን እንቀይራለን። የአርሲ ኦርቶዶክሶች ራሳቸውንም እንዲጠብቁ ዝም ብሎ ቆሞ መሞት ሳይሆን ራሳቸውንም መጠበቅ እንዳለባቸው። ክርስቲያን አሳዶ ነው እንጂ ማይገለው ሊገል ሲመጣ ዝም ብለ ሙት የሚል የለም። እና በምንችለው ሁሉ እናደርጋለን። ስለዚህ እነዚህ ኖረኞች ለዛሬ ተዋቸው። ትናንትና ምንም አናስገባ ስንላቸው ዝም ትላላችሁ፣ ሰሙ ጴንጤ ሆነ፣ ሰሙ ጴንጤ ሆነ ሲሉ ነው አሉ። እሱን ደግሞ እንትን ስንላቸው ጦርነት ልታነሳሱ ነው ወይ አሉ በሽተኛ ሰዎች አይምሯቸው፣ እንትን ሀሳባቸው የተበላሸ ጤነኛ ሆነው እነሱ የተበላሸ ስለዚህ፣ እነሱ ላይ ጊዜ አናጠፋም። ዛማኑ ከዲያቆን ክርስቶፎሮስ ጋር ተነጋገሩና ወደ አንዱ ጋር ሰብሰብ ብለን አትሊስት የትዊተሩን ወይም እንትኑን አንድ ሶስት ዙር ብንሄድ መምህር ፋሲካው እስኪነሱ፣ እኔም ፌስቡካቸውን አወጣለው። እዚህ ውስጥ ፌስቡክ ያላችሁ ሰዎች ፋሲካው ካሳው ነው የሚለው ፌስቡካቸው። እዛ ላይ ትዊተሩ ላይ የሚጻፈው መልእክት ማትዊት እንደሚደረግ እነ ፑቲንን ሁሉ ነው ማታ ሲደረግ ያደረው የዲያቆን ዳዊት ዲያቆን ዳዊት ሙልነ ዶክተር ካላልኩ ደግሞ ይገለኛል፣ ችግር የእሳቸውም የእንግሊዝኛ ቪዲዮ የመምር ዛማኑ የእንግሊዝኛ ቪዲዮ እነመዝሙ ሁሉም ሰው የሰሩት ቪዲዮዎች መውጣት አለበት እና ሪፖስት ስታረጉ ኮመንት ስታረጉ አኤረን እና ደይለን የሚለውን ሰዎች ሜንሽን እያረጋችሁ ምክንያቱም እነሱ ናቸው አሁን የእንግሊዘኛውን የያዙልን እና ደግሞ አንድ የኮፕቲክ ኦርቶዶክስ የአቡነ አንቶኒ ወንድም እሱ ደግሞ ዋይት ሃውሱ ስልጣን ተሰጥቶታል ምን እንዲያደረግ የክርስቲያኖችን ሕይወት የክርስቲያኖችን ሁኔታ አጣርቶ እንዲያቀርብ ለትራምፕ። እና ናይጄሪያዎች እንደዛ አይነት ፍትህ ካገኙ እኛም ማናገኝበት ምንም ምክንያት የለም። ሁለተኛ ደግሞ አራት ኪሎ ስላሉ ጳጳሳት የምትጨነቁ ሰዎች ፕሊስ አቁሙ። እኛ ሃይማኖታችንን ከነሱ አልወሰድነውም። ሃይማኖታችን ሃይማኖታ አበው ብለን የያዝነው እነዚህ አራት ኪሎ ያሉትን ሰዎች ያለው፣ አራት ኪሎ ያሉት ሰዎች የተሾሙ ሰዎች ናቸው። ምን ያሉ ሰዎች? የተሾሙ፣ ምን እንዲሆኑ? እረኛ። እረኛ ካልሆኑስ ምንደኛ ናቸው። በቃ ምንደኛ ደግሞ ያስበላል እንጂ አይከላከልም። ስለዚህ እነሱንም ሜንሽን ማድረግ አቁሙ። አባቶቻችን ናቸው፣ በቃ የሉም። ከሌሉ ከእንቅልፋቸው እስኪነቁ ልቦና እንዲሰጣቸው በእና አቡነ ይሳቅ እየተጽናናን ስራውን መቀጠል ነው። ስራውን መቀጠል ነው እና ፕሊስ ኮፒሊንክ አድርጉ። ይሄ ኮፒሊንኩ አንድ ሚሊዮን ይግባ ትኑም አንድ ሺህ ይግባ። ሰዎች ጌም ሲጫወቱ ሀያ ሶስት ሺህ ሰው ቁጭ ብሎ እያየ ኦርቶዶክሳውያን ትናንት እንደዛ እየጮህን አስር ሰዎች ተጨምረዋል። ታውቃላችሁ ሌሊት ደግሞ በዛ ቱኤኤም በአሜሪካ አንድ ሰው ተጨምሮ አስራ አንደኛ ሰው ተጨምሮ እና ብዙ ስራ ነው ያለን፣ ብዙ ስራ ነው ያለን። እና ሌላውን ርዕስ እንደው በመድኃኒዓለም ተዉ። እናንተም መምሮቹም ስታዩ ሚውት አድርጉ፣ አሊያ ደግሞ ምንም አይነት መልስ አትስጡ ምንም ዲያቆንዬ ምናልባት መምረት አይተ ከሆነ በኮመንት ብቻ እኮ አይደለም ጭራሽ እኮ ገስት ላይ አንሚዩት ሆኖ እኮ መነገር ሁሉ ተጀመረ። እና ይሄ ነገር መልካም አይደለም፣ መገሰጥ አለበት። በዚህ ሰዓት ላይ አንድ ሰው አንድ ሰው ያሬዶንም ሆነ መዝሙር ያሬዶንም ሆነ ዘማርያምንም እንዲናገርን ያልፈቅድም። ይኸው ድምፅ እየሆኑ ነው፣ እየታገሉ ነው፣ እየጸለዩ ነው፣ እያስተማሩ እያጽናኑ ነው። ምን ይሆኑ ከዚህ በላይ እና ዲያቆን ክርስቶፎሮስ እጅጉን የምንወደው ወንድማችን ነው። ዲያቆን መዝሙር ያሬድ እጅጉን የምንወደው ወንድማችን ነው። በመሃል ክብሪት የምትጭሩ ክብሪቱ እናንተን ያቃጥላል እንጂ እነሱ ጋር አይደርስም። ይሄን ነግራችኋለሁ በፍጹም። ስለዚህ ከወንድሞቼ ራቅ በሉ፣ አይናችሁን አንሱ። አንድም ቤት እነዚህ ወንድሞች ስም እንዲነሳ አልፈልግም። በቃ እየታገሉ ነው ያሉት። አጀንዳ አትስጡን። በቃ አጀንዳችን አንድና አንድ ነው፣ እርሱም ድምፅ መሆን ነው። ስለዚህ ስርዓት ያዙ ከዚህ በኋላ ሄዳችሁ የምታቀሳስ ይሄኔ እኮ እዛ ሄዶ እያቀሳሰዱ ይላሉ ይሄኔ እዛ ሄደው እንዲህ ነው እያለ ነው አማን ብሎ የሚናገሩ ሊኖሩ ይችላሉ እናንተን ላግኛችሁ ደህና አድርጌ ሚውት እና ብሎ ካረጋችኋለሁ ከዚህ በኋላ አጀንዳ የለም ወንድሞቻችን ወንድሞቻችንን እንወዳቸዋለን ስማቸውን ግን እንዳታነሱ የአንዳቸውንም ስም እንዳታነሱ እዚህ መታችሁ ክርስቶፈሮስ ብትሉ ያሬዶ እኔ የያሬዶ ቤት የእኔ ቤት ነው፣ ብሎክ ነው ማድረጋችሁ። እዚህ አንዳችሁ እዛ ሄዳችሁ መዝሙር ያሬድ ብትሉ እኔ ነኝ ብሎክ ማድረገው፣ አስላሳውቃችሁ። ብሎክ ያደረጋችሁ ካለ ዲያቆን ዛማኑ ይባላል። ይህንን እወቁ። አንድ ሰው ከዚህ በኋላ በወንድሞች መካከል ጠብለ መስራት ይሯሯጥና፣ ድምፅ እንሁን በቃ። መምር መምሪ ቅያስ ተባርኮ፣ ዲያቆን ያሬድ ተመስገን፣ ሰላም ብያለሁ። እሺ እሺ፣ ዲያቆን በጣም ጊዜ ይስጥልን። ችግር የለውም ምንም። ትልቁ ነገር ዋጋን የሚከፍል እግዚአብሔር ስለሆነ ከእግዚአብሔር ዘንድ ነው የመጀመሪያው ዋጋ እንጂ ለሰው ክሬዲት እንዲሰጠን ሰው እንዲያመሰግነን እንዲያጨበጭብልን ምናምን አይደለም እውነቱን ለመናገር እና እግዚአብሔር ደግሞ የሚሰራው ንጹሕ ልብ ያለ ተንኮል ያለ ሸር የሚደረገውን አገልግሎትም ህብረትም ነው እና በዛ መሀልም ክርስቶስ ይገኛል። ከዛ ውጭ ግን ልብ ይዛችሁ የምትመጡ ካላችሁ በእናንተ ማል ክርስቶስ የለም። እንካን እኛ ልታጣሉ ቀርቶ ማለት ነው እና እኔ ታውቃላችሁ ብሎክ ማድረግ ሚዩት ማድረግ በጣም ጎበዝ ነኝ። ምንም አይመስለኝም፣ ስሜታችሁ ተጎዳ አልተጎዳ ብዙም እኔ ብዙ ጉዳይ አይደለም እሱ። እና እንደዛ እናደርጋለን። መምህር ዝቅያስ ይቀጥሉ። እሺ ከዛ ተሜን ሀሳብ ሰምተ እንጨርሳለን። ሚዩት ላይ ነው መምህር ዝቅያስ። የፋሲካው ካሳው የመምህር ዲያቆን ፋሲካው ካሳው ፌስቡክ ይሄ ነው። ይህም ፌስቡክ ትሄዳላችሁ እዚህ ፌስቡክ ላይ ስትሄዱ ፖስት የተደረጉ አዋጆች ለትዊተር የሆነው ኢሜጁ ይሄ ነው። ከዛ በኋላ እዚሁ ጋር ስትሄዱ እሳቸው ጋር የትዊተር ዘመቻ ተቀላቀሉ ይላል። ሃሽታጎቹ አሉና ዶናልድ ትራምፕ ይህንን ኮፒ ታደረጉና ትዊተር ላይ ሄዳችሁ ይህንን ፖስት ታደርጋላችሁ። ከዛ ፖስት ካደረጋችሁ በኋላ ደግሞ ኢሜሎች አሉ። እያንዳንዱ ፖስት ላይ ይሄ ትናንት ማታ ለስምንት ሰዓት የተሰራ ስራ ነው። ስምንት ሰዓት ሳይተኛ ማለት ነው። አንዴ ፌስቡክ፣ አንዴ ትዊተር፣ አንዴ ቲክቶክ፣ አንዴ ኢሜል። ላልተላከው ሰው የለም እና እያንዳንዱን ፖስት እየገባችሁ ስታዩ ኮመንቱም ስር ኢሜሎቹን ታገኛላችሁ፣ ይታያችኋል ዓለም ላይ ያሉ የዜና አውታሮች በሙሉ ነው። አሁን ይሄ መሴጁን እንዳትቸገሩ፣ ይሄ ሳብጀክት ላይ የሚገባ ነው። ርጀንት አፒል ፕሮቴክሽን ፎር ኢትዮጵያን ክርስቲያን ፌሲንግ ፕሮስኪሽን የሚለው ዲር ማዳም። ከዛ ይህንን መሴጅ ኮፒ ታደረጋላችሁ። ከዛ ኢሜላችሁ ላይ ትገቡና ምን ታደርጋላችሁ? እነዚህን ኢሜሎች ኮፒ ካደረጋችሁ በኋላ ኢሜል ጂሜል ትከፍቱና ምንድን ነው የምታደርጉት? እዛ ጂሜል ላይ ትገቡና ፍሮም የራሳችሁን ኢሜል ቱ አናዘር የራሳችሁን የምታውቁትን ሰው ኢሜል ታስገ